እንደ አመሰቃቀልከው ተጫወትክብኝ፣ አንገቴን አስደፋኝ ላይ አልፈልግም። አሁን ከቤት ይወጣልኝ። ለምንድን ነው አንቺ መረጋጋት ያቃትሽ? ሁሉም ነገር ስህተት ነበር አልኩሽ አይደለም። ቆይ እኔ ሆን ብዬ አንቺን መጉዳት የምፈልግ ነው እንደሚመስልሽ መስልሽ ሄለን። ሁሉም ነገር ስህተት ነበር። እኔም ልክ እንደ አንቺን የደነገጥኩት ለምን አይገባሽም? ቆይ ሆን ብዬ አንቺን ለመጉዳት ያረግኩት ነገር አይደለም። ይኸውልሽ ይሄ ነገር ከኔና ከአንቺ ውጭ በጭራሽ አይወጣም። በቃ ምንም ነገር እንዳልተፈጠረ ብሹው አልችልም። ካሌም አልችልም። ነብሴን ያቆሸሽካት መቼም ቢሆን ይቅር አልልህም መቼም። እሺ ምንድን ነው ፍላጎትሽ? ነገሬ ምንድን ነው ፍላጎትሽ? እንዲሰማ ነው አይደል የፈለግሽው? ስለዚህ ጥሪውና ነግሯል። በቃ እኔና ሄለን ተሳስተናል፣ አብረን ተኝተናል ልሏለሁ። ራስሽ፣ እኮ ነሽ የፈለግሽው ራስሽ፣ አይደለም? አብረን መተኛታችን እንዲያውቅ የፈለግሽው እርሽ፣ አዳምጪ፣ በቃ ሁሉንም ነገር እርሹ እያልኩሽ እኮ ነው። ምንድን ነው እዚህ ቆማችሁ የምትጨቃጨቁት? አረ ምንም፣ ይልቁንስ አንተ ምን ሆነህ ነው ስልክ ማታነሳው? ምን? እባክህ ሰሞን ትንሽ ደብሮኝ ነበር። እንዴት ነካል? አለሁ። እኔማ ደጋግሜ ስደውልል ስልክ አላነሳስትለኝ። ምን ሆኖ ነው ብዬ ነበር። አመጣትል በቃ እኔ መግባት ፈልጋለሁ። አንዴ ትንሽ አትጫውት? አይ፣ ስለደከመኝ መተኛ ፈልጋለሁ። ካሊ ደህና እደሩ።

እኔ ፍቅር፣ ግን ይህንን ነገር መቼም ይሆን እንዳትረሺው እወድሻለሁ። ከዚህ በላይ እዚህ መቆየት አልችል፣ ታውቂያለሽ። ሄለንን እንደዛ እዚህ እየተሰቃይ ሰት ምን ያለ ራሴ እንደሞክሶ አታውቂም። ከዚህ በላይ እዚህ ቆዩ እንድትሰቃይ አልፈልግ እና ወዴት ነው የምትሄደው ጋሼ? አላቅም፣ ለጊዜው ሩም ምናም ለመያዝ ነው ያሰብኩት። ተረጋግቼ የተፈጠረውን ማሰብ እፈልጋለሁ። ታውቂያለሽ ሳምሪ፣ ድንገት በህይወቴ ሳላስበው ብዙ ነገሮች እየተፈጠሩ ነው። በቃ ግራ ገብቶኛል። የትም አትሄድም ጋሼ። ይሄም ማይፈለገችውን መስጠት ነው ማለት፣ ለማን ነው የፈለገችው ነገር ምስጣት? ያው የሚስጥር እናት ዋና ላሟ አንተ እናትዬ የማጣላት አይደለ። ስለዚህ አንተ ከቤት ከወጣ አንተ ሀሳቧን አሰካላት ማለት ነው። አይ፣ አሁን ትንሽ ተረጋግቼ የተፈጠሩ ነገሮች ብቻ የሆኜ ማሰብ እፈልጋለሁ። ታውቂአለሽ ሳምሪ፣ ሄለንም ባየዋት ቁጥር ምን ያህል ጨካኝ ሰው እንደሆንኩ ነው የሚሰማኝ። ስለዚህ ከሷ መራክ እፈልጋለሁ ሳምሪ፣ መሄድ አለብኝ ጋሼ። እውነቱን እኮ አጣርተን አላወቅንም። የዝች ልጅ እናት ማናት? የምር ልጇን ማሳደግ ከብዷት ነው ወደ አንተ ይዛት የመጣችሁ? ለምንድን ነው? ምን ፈልጋ ነው? ብዙ ነገሮች አሉ። አሁን አንተ ደግሞ ከሄድክ ብዙ የሚፈጠሩ ነገሮች አሉ። እውነታው ጋር ስደርስ ያኔ ማድረግ ያለብህን ነገር ትወስናለህ። ሄለን እንደዚህ ሆና ማየት ለእኔ ከበር ነው ሳምሪ። አውቃለሁ ጋሼ፣ ግን ብትሄድ ምንም የሚቀየር ነገር የለም። የትይ ህመም ከዚህ በላይ ይጨምራል እንጂ አይቀንስም ምንድን ነው እየተፈጠረ ያለው በህይወቴ ማን ነው ቆይ እንደዚህ ይጫወተብኛለሁ እሺ በቃ አንቺ ሻንጣይን አስገቢልኝ እችን ሴት ማዛሪ ማግኘት አለብኝ እሺ እሺ እና ታዲያ አባቷ ማለት ነው አታውቂውም? እቤትዬ በትንሽ ጊዜ በኋላ እውነቱን እደርስበታለሁ። ያኔ ግን ምስጢር የቅዱስ ልጅ ከሆነች ግን ሄሎ ጋሼ፣ ሰማኛለህ። እስከ ዛሬ ለዘገየበት አጥጋቢ ምላሽ እፈልጋለሁ። ምንም የተመቸ ሰዓት አላገኘውም ጋሼ። ምን አይነት እንዝላልነት ነው? እንዴት አንድ ቀን ይጠፋል? ይሄ የአንተ ደካማነት ነው። እንደዛ አይደለም ጋሼ፣ እውነት ስላልተመቸኝ ነገር ያለው ካሌብ። ልጄ ተሳስሮ ባየሁት ቁጥር እሷንም አስበው፣ እሷም የልጄ የጣለ ፍሳት ተሳስረ ቁጭ ካላለች ሰላም አላገኘ። አንተ ደግሞ ምክንያት እያበዛ ቀኔን እየበላብኝ። ይቅርታ ዝም በል። እኔ ቅርታ እንድጠይቀኝ አልፈልግም። ትሰማለህ? አንድ ቀን ዋጋ አላት። በጊዜ የምፈልገውን ነገር እንታደረግልኝ ነው የምፈልገው። ከዛሬ ካለፈ ምን የእሷን ጽዋ አንተ ትጠጠዋለህ። እሺ ጋሽ፣ ታገኛለህ። ደግሞ አደርገዋለሁ። ሚስጥርን ከትምህርት ቤት ላመጣት ልሄድ ነበር የሚያስፈልግሽ ነገር አለ ምንም አልፈልግም እሺ እኔ እምልሽ ግን ትንሽ እንኳ ሀፍረት የሚባል ነገር አይሰማሽም ባለትዳር ቤት ማጠሽ የወለድሻት ልጅሽን እንደ ቤትሽ አንቀባሪሽ ስታኖሪያት ለነገሯ አንቺ ምን ታደርጊ የልብ ልብ ሰጥቶ እንደዚህ እንድትጠግብ ያደረገሽ እሱ ቆይታ ያለሽ የማደርገውን ደግሞ እኔ አውቃለሁ እሺ እያናገርኩሻ አይደል እንዴ ንቀት ነው ርግጣሽኝ የምትሄጅው ጋር አይደለም ትዬ። እና ምንድን ነው ይቅርታ ትዬ ይቅርታ ትዬ? ምን አይነት ሆናት! በፈጣሪ ቆይ ግን ምንድን ነው ዓላማሽ? አረ እኔ ምንም አይነት ዓላማ የለኝም ትዬ። አረ እባክሽ ፍላጎትሽን በደንብ ነው እሺ ማውቀው። ሳምሪ ግን አትልፊ፣ በጭራሽ አይሳካልሽም። ምን ይገትርሻል? ሂጂ ከዚያው። ይሄ እባክሽ ትዳሬ ከመፍረስ አድኝ። ቅዱሴ መጀመሪያ አንተ ተረጋጋ። ምኑን ሆነ ተረጋጋሁት። ሴት ሴት ካላገኘው መቼም ሰላም አላገኝ። ቆይ ቅዱሴ መጀመሪያ ተረጋጋ እና እናግረኝ። ማለት በዚህ ልክ አንተ ላይ እንደዚህ ልታረግ የምትችለው ማነች? ነች አላቅም። አላቅም። አላቅም። አንቺ ጓደኛዬ ነሽ፣ ሁሉንም ነገር ታቂያለሽ። ማን ነው በዚህ ልክ እኔን ለመጉዳት የሚያስበው? ግራ ግብት ነው ያለኝ። ኤልሲ ወይኔ አላቅም። ቅዱሴ ግን መጀመሪያ ተረጋግተን ነው መፍትሄ ማግኘት የምንችለው። ባክሽቴኝ። እማዬ በጣም ናፍቀሽኛል። እኔም በጣም ናፍቀሽኛል። ይወለች ደህና ነሽ? ትናንትና እማዬ እማዬ ጋር ውሰጅ ስላት ተቆጣችኝ። መቼ ነው አንቺ ጋር መሄዳው? ትንሽ ቀን ብቻ ነው ሽን የለች። ምነው ቤቱ አይመችም? እን ይመቻል እማዬ ግን ከአንቺ ጋር መሆን ነው የምንፈልገው። እኛም እንደሱ አይነት ቤት እንዲኖረን ትፈልጊያለሽ? ስለዚህ ትንሽ ቀን እዛ ቤት ይመጣሉ። ይኔች በቃ አሁን መሄድ አለብኝ። ሽ ሽ ደግሞ ነገ መጣለው። ሽ ምንድነው እየተፈጠረ ያለው? ቆይ ማናት? አልሽኝ እኔ ፍቃድ። ምን እየሆንክ ነው ሰውዬ? ነው ምነው እንዳዲስ ትሆኛለሽ? እንደ ቆይ ተስማምተናል አይደል? ምንድን ነው የተስማማ ነው? ቅዱስ ሳያውቅ የቀድሞ ፍቅራችንን ካቆምንበት እንድንቀጥለው ነው። አትጃጃል ካሌብ። እኔ እንደዚህ አይነት ነገር አይመቸኝም፣ ታውቂያለሽ። እኔ ግን ያንን ምሽት በጭራሽ መርሳት አልቻልኩም። እባክህ ካሌብ፣ ያንን ምሽት አታስታውሰኝ። ምን ያህል እንደምወድሽ ግን ታውቂያለሽ አይደል? ይኸውልሽ አንቺ ባለትዳር ሁኚ፣ ምንም ሁኚ፣ በጣም እወድሻለሁ። አንቺ እኮ ኔ ብቻ ነሽ። ቅዱስ ደግሞ ለአንቺ አልተፈጠረ። አንቺን አስቀምጦ እኮ እሱ ከሰራተኛ ጋር ሲላላስ ነው የሚውለው። አንቺ ግን አንድ ጊዜ ከኔ ጋር ተኛው ብለሽ ሊያውን በስህተት እራስሽን እስከምትገውጂ ድረስ ይኸው ድብርት ውስጥ ነሽ። ምን ምን ማለት ነው? ይሄ ማለት አንተ ይሄን እንዴት ልታውቅ ቻልክ? ምን ማለት ነው እንዴት አወቅክ ማለት፣ እኔ እኮ ስንት ጊዜ በአይኔ በብረቱ አይቻቸዋል? ባለፈው ልነግርሽ ፈልጌ ነበር፣ ግን ደግሞ የአንቺን ትዳር ማፍረስ አልፈለግኩም። አሁን ግን ይኸውልሽ፣ በዚህ ልክ ራስሽን ስትወቅሽ ሳይሽ በጭራሽ አልቻልኩም። አይ፣ ውሸት ነው ውሸት ነው ሎ የፈለግሽውን ማመን የራስሽ ምርጫ ነው። አይሁን ውሸት ውሸት ነው። ኦራይት እንደሱ ካሰብሽ ማንኛው ምንድን ነው ይሄ? ቅዱስና ሚስጥር አባትና ልጅ መሆናቸውን የሚያረጋግጥ ፋይል ነው። ውስጤ ቢጠራጠርም ማመን አልፈለግኩም ነበር፣ አላማንኩም ነበር። እንግዲህ በውጤቱ መሰረት ቅዱስ አባቷ ከሆነ ሳምሪ ኦልሬዲ እናቷ መሆኗን አምናልሻለች። ይኸውልሽ አሁን እነሱ የሚፈልጉት ያንቺን ከዚህ ቤት መውጣት ነው። ከዛ በኋላ ልጃቸውን ይዘው ተጨማሪ ደግሞ ልጆች ወደ በሰላም ደስ የማትፈለጊበት ቦታ ላይ አንቺው። እኔ ደግሞ ሁሌም ቢሆን እወድሻለሁ። ሁሌም ቢሆን እፈልግሻለሁ። እባክሽ በቃ ቅዱስን ከህይወትሽ አውጪው እና ከኔ ጋር አብረን ሕይወትን እንደ አዲስ ሀ ብለን እንጀምር። እስኪ ወደ ላይ

ጫቆ እና ግን አሸንፍሻለሁ። እስኪ እንወዳደር። እሺ? ቅደም። እሺ። አንቺ አሸነፍኩሽ። አሸናሽኝ። ሰባን ድረስ ገንዘቡን አላክሽልኝም። በዛ ላይ ደግሞ ልጅ እየተሰቃየችብኝ ነው። እኔ ከዚህ በላይ ባትቆይ ደስ ይለኛል። ልጅ ዛሬ ግን ተሻት ነበር እንዴ? አዎ፣ ትምህርት ቤት ስትወጣ ጠብቂ ያገኘዋት። ሰሚኛለሽ። ስምምነታችን እንደዚህ አልነበረም። ምን እየሆንሽ ነው? ቆይ፣ ስምምነት ስምምነት ካልሽም፣ አንቺም ቃልሽን እያከበርሽ አይደለም። ልጅን እኮ ከአንድ ሳምንት በላይ እንደማፈልጋት ነበር የነገርሽኝ። በሳምንት ውስጥ ምን ጨርስ ስለመሰለኝ ሳምንት ያልኩሽ። ስራው ካላለቀ ደግሞ መቀጠል አለብን። ሰምኛለሽ። እኔ ልጄ ናፍቃኛለች፣ ደግሞ እየተጎዳችብኝ ነው። ይሄ ሁሉ ገንዘብ ለማስጨመር ከሆነ በቀጥታ መነጋገር እንችላለን። ምን እያልሽ ነው ይልሳ? ይሄ እኮ ከገንዘብ በላይ ነው። እኔ እያወራሁት ያለ ስለ ልጅ ስሜት ነው። እሱን ተነጋግረን የጀመር ነው። አሁን ምንድነው ወደዋላ መለስሽ? ደግሞ ልጅሽን እዛ ድረስ ሄደሽ ማግኘት የለብሽም። ምክንያቱም እዛ የሚወስዳት ሰው ካየሽ ምን ሊፈጠር እንደሚችል አታቂም። ለምንድነው ማትሰሚኝ? በቃ እኔ ከዚህ በላይ መቀጠል አልችልም። አስቢበት። ነገባ ከተገናኝት እናወራለን። ደህና ዋይ ሰውዬ ምንድነው ማወቅ የፈለገው እሺ ንገረኝ ምን ትሰራ ለሚስቴ ስር አይ እንግዲህ ቅዱስ እኔና ሄለን ተመልሰን አብረን የምንሆን ሰዎች አይደል ቆይ ለምንድን ነው የእኔና እሷ መቀራረብ እንደዚህ የሚረብሽ አንተ ካሌብ አንተን አላምንም እሷን ግን ታምናታለህ አዎ በደንብ እሷን ከመንካት በቂ ነው ይልቅ የዚች ልጅ ጉዳይ እንዴት ሆነ? ምን አደረክ? ምንም አላደረኩም ካሌብ፣ እናቷ ማግኘት አልቻልኩም። ቆይ ለምንድን ነው ልጅቷን ይዘህ ጥፍጥፍ አድርገህ እውነቱን እንድትናገር ማታደርጋት? አንተ ያማል እንዴ? ልጅ እኮ ናት። እንዴት ነው በዚህ ልክ ያክል የምጨክንባት? እንዲሁም ሳያት ራሱ ታሳዝነኛለች። ቆይ ለምን አንተ ታዝንላታለህ? አባቷ አይደለህም አይደል እንዴ? በእናትህ ዝም በለኝ ካሌብ ስታ

ይሄን ነገር ማ ማጣራት አለብኝ። ሄሎ እማዬ፣ ደህና ነኝ። አንች እንቺ እንዴት ነሽ? እ አሁን እኮ አንድ ነገር ሳስደወልኩልሽ፣ እማዬ፣ አይሆንም እንዳትይ ነገ አለም ወንድሜ ይጋቱ ትንሽ ቀን ብቻ እዛ ቆይ። እኔ ደህና ነኝ እማዬ አንቺ አታስቢ። ለትንሽ ቀን እዛ እንድትቆዩ ስለፈለግኩ ነው። ምክንያቱን አሁን አልነግርሽም እማዬ። በጠዋት ማንም ሳያችሁ ለዓለም ነግራታለሁ። ወንድሜ ጋር ሂዱ። እ እማዬ እኔ እንዴት ችግር ውስጥ ገባለሁ? አረ ምንም አይነት ችግር የለም። እኔ ትንሽ እዛ እንድትቆይ ስለፈለግኩ ነው። አትጨነቂ እማዬ፣ ምንም ነገር አይፈጠርም። አሜን እማዬ። ደግሞ በጠዋቱ ውጡ እሺ። ስትደርሱ ደግሞ ደውሉልኝ። ቻው፣ በቃሽ እማዬ። እሺ ነው። አዎ፣ ትምህርት አለኝ እና ሚስጥር ነው። አንተ እንድታመጣልኝ እሺ። አመጣታለሁ። አንቺ ሂጂ ወደ ትምህርት ቤትሽ። እሺ፣ አመሰግናለሁ። ችግር የለም። ሰዓቱ ሲደርስ ደውይልኝ። እሺ፣ ደውላለሁ። ሰላም፣ ሰላም አንጋሽ